ቪዲዮ ስታይ ግንብ ፊት ሽኖ ወደዛ ጠጋ አድርጌው እንደምን ይሻለኛል? እናንተ ቪዲዮ ሳይ ወይ ግንብ ፊት በቃ ወደዚህ ይመጣብኛል። ደ አዎ እንደዚህ ቆንጆ ነው እናንተ ዛሬ በጣም የሚገርማችሁ ነገር ዛሬ አንኳር አንኳር የሆኑ ነገሮችን የምናወራው ቤተሰብ በጣም ያዘንኩበትም ነገር አለ። በጣም ያሳቀኝ የሚያዝናናኝም ነገር አለ። እናንተም እንግዲህ አይታችኋል፣ ቪዲዮውን አዝናንቷችኋል ማለት ነው። ዛሬ እንግዲህ ብሩኬ ባለፈው ሃይሚ እያስደነገጣት ልጅ በህልሜም በምንም እየመጣ እያስፈራራኝ ነው ይሄ ልጅ እኔን ይቅርታ ማለት አለበት ብለው ዛሬ እንግዲህ ልጁን ፕራንክ ሰርቶት በጣም የሚገርም በጣም የሚያስቅ ነበረ። አዝናንቶኛል በጣም እኔ እንጃ። ብሩኬ እና ሃይሚ በጣም ነው የምናመሰግነው ሁሉን ሰው እያመጣችሁ እንደዚህ የምታበረታት ነገር እወድላችኋለሁ ማለት ነው። እንግዲህ ልጁ በጣም ያሳዘነኝ እናንተ ልጁ እንኳን እንደዚህ ብሎ ሲቆም ያስፈራ፣ ከጸይምነቱ ጋር ከምናምኑ ጋር ካሜራውን መሰለኝ በጣም አጠቁታል ልጁን። እንዲህ ብሎ በቃ ሲያስፈራ አላወራ ምን አላለ በቃ ሃይሚ እንትን ይቅርታ አርግልኝ ብሎ እግሯ ላይ ሲደፋ ምናምን በቃ በቃ በቃ ብላ እቅፍ አደረገችው ማለት ነው። በጣም ደስ ሲል ነበረ። ብሩኬ እንግዲህ ታውቃላችሁ ተንኮለኛ ተንኮል አስቦ ነበር ልጁ ቤት የመጣው ያው ሃይሚ ያስፈራራኛል ይገኛል በህልሜ ይመጣል ምናምን ትላለች። ስለዚህ እንግዲህ እሷን የሚነካብኝ ሰው እንደማሉ ታቃለ እሷን የሚነካብኝ ሰው በአይኔ አይኔ ውስጡን የነካ ነው ብሎ ልጁ እንግዲህ ዛሬ ልጁን ይቅርታ ብሎት በቃ፣ ፕራንክ ነው። በጣም ደስ የሚል ነገር ነበረ። ወድጀዋለሁ። ደስ ይላል። በሁለተኛ ደረጃ ነገር ደግሞ በጣም በጣም በጣም የሚያሳዝን ነገር የሀሰን እና የማሂ ነገር ነው። ያው ብሩኬ የኛ ሽማግሌ የኔ ጌታ እንግዲህ የጽምክ ሽማግሌ አድርገሃል። እንደ ሽማግሌ ሆኖ እንግዲህ ቡራ ሁሉን ነገር ሊፈታ ሞክሯል። እንግዲህ ተፈቷል ብለን እናስባለን። እኔ ምለው ፍቅር ላይ ትግስት የሚባል ነገር አለ፣ ፍቅር ላይ መቻቻል የሚባል ነገር አለ ፍቅርን ደግሞ መሸሽ የለብንም። የሆነ ነገር ከመጣ ተጋፍጠን ነው መወጣት ያለብን እንጂ ስለሸሸን ምንም የምናመጣው ነገር የለም። አሁን ሀሰን ስለሸሸክ ምንም የምታመጣው ነገር የለም። መጋፈጥ ነው ያለብን፣ እሷ ማሳመን ያለብ። ሴት ልጅ ደግሞ ትቀናለች። እሷ ማትፈልገው ልጅ አልፈልግም፣ እንዳትመጣብኝ፣ እንዳትደርስብኝ ያለችውን ሰው ነው ያመጣኸው ማሂ። እዚህ ጋር ጥፋት የለባትም ነው ምለው። ለምን ሮዚ የምትባል ልጅ ማንኛውም ሰው ቤት ከገባች ሁሉንም ታባላለች፣ ታበጣበጣለች። ስለዚህ እኛ ራሱ ብሩኬና ሀይሚ ቤት እንዳትመጣ እጸልያለሁ እኔ እውነቴን ነው የምናገረው። እጸልያለሁ እንዳትመጣ። እቺ የሆነች ሴጣን ነገር ነች። ታስፈራኛለች። እውነት ሰው የምታበጣብጥ ነች። እንዴ ይሄን ያህል! እንግዲህ እሱ ሁለቱን አባልታቸው ይኸው እሱ ተሳፍሮ ለማንም አልተናገረም። ሀሰን ጠፋ ምናምን ምናም ብሎ ሲያወሩ ነበር ብዙዎቹ። ያው ሀሰን ለካ እዛ እንትን ሂዶ ነው ማለት ነው፣ ቡታጅራ ሄዶ እራሱን ደብቋል። መደበቅ ሳይሆን ይሄን ነገር መፍታት ባለባችሁ መንገድ መፍታት ነው። ማሄን ማሳመን ባለብን መንገድ ማሳመን ነው እንጂ መጥፋቱና ስልክ መዝጋቱ ከጓደኞቹ ጋር ለመገናኘቱ ይሄ መፍትሄ አይደለም። ለማንኛውም ሰው አሁን ከቡሩኬ ራሱ ትምህርት ሰው እኔ ቡሩኬ ራሱ ሲናገር እኔ ብዙ ነገር እያየ ያለሁ ማሳልፍ ያለው ይቅርታ ምን ማለት አደለም። ይቅርታ አርግላት እና እኔ እንኳን እያየኝ ነው ይቅርታ አደርጋለሁ ብሎ ሲናገር ነበረ። ከብሩኬ ራሱ ትምህርት መውሰድ አለበት። ያው ብሩኬና ሀይሚ ይቀያየማሉ፣ ይጣላሉ፣ መልሶ ይገናኛሉ። ስለዚህ አንተም እንደዛ ነው ማድረግ ያለብህ እንጂ ማሄን ጥሎ ወደ ቡታጅራ መሸሸጉ ምንም አያመጣም። እኔ አሁን የምናገረው ይሄን ነገር ለብሩኬም ለሀይሚም ትምህርት እንዲሆናቸው ነው የምናገረው። ምንም ነገር መሸሽ የለባቸውም። ቢጣሉ እንኳን ጠባቸውን ተቁጭ ብሎ ተነጋግሮ መፍታት ነው እንጂ ያለባቸው። ሽሽት ለማንም አይበጅም። ፍቅር ከሸሻችሁ መሀል ላይ ክፍተት ይፈጠራል። መሀል ላይ ክፍተት ተፈጠረ ማለት መሀላችሁ ላይ ሰው ገባ ማለት ነው። ሰው ገባ ማለት ምንድን ነው? አጣላችሁ ማለት ነው። ስለዚህ ምንድን ነው እግዚአብሔር ውስጥ ወንድማቸው ብሩኬ፣ እንግዲህ ወንድም ጋሻ ነው ወንድም ሁለ ነገር ነው። እኔ በጣም ደስ የሚለኝ ነገር የቡታ ጅራ ልጆች ሲጣሉ መሀል ላይ እየገባ የሚያሳርቀው የኛው የጨረቃ ፋሚሊ ሽማግሌያችን ቡራን ነው። ቡራን በዚህ አጋጣሚ አክብሩልኝ እና እኔ በጣም ነው መወድህ በጣም ነው ማከብር ከሀይሚ ከንግስት ጋር እወዳችኋለሁ። እውነቴን ነው የምናገረው። ስለዚህ በጣም ነው ያዘንኩት አሁን። ሁሉን ነገር ትተ ሀሰን ወደ ማይ ብትመለስ ጥሩ ይመስላል ምለው። እውነቴን ነው የምናገረው ብዙ ነገር ይፈጠ ይፈጠራል በመሀላችሁ እቺ ሮዚ የምትባል ሴትዮን መሀላችሁ ማምጣት የለባችሁም ሀሰንም ሮዚ እንዱ ይቅርታ ካለች ራሱ እዛው በውስጥ ይቅርታዋን ትጨርስ ስልክ እኮ ደውላ እኮ ይቅርታ ማለት ትችላለች እናንተ መሀል ላይ ማምጣትም የለብህም እኛ ብለናል መጀመሪያም ቡሩኬና ሀይም ማለት ራሱ ገብታ እንዳታጣላቸው አሁንም ራሱ እሰጋሉ በዚች ልጅ ብሩኬና ሀይሜን ታጣላቸዋለች ለማየት ያብቃችሁ ነት ነው የምለው በጣም የምታስፈራ ልጅ ነች እና እባካችሁ መሀላችሁ ላይ ሴት ማምጣት የለባችሁም። ሴት ከመጣ ችግር ነው የሚፈጠረው። እውነትን ነው የምናገረው። ሀይሚዬን አሁን ብትመጠንብሮ ከብሩኬ የገልታ ጠላው ነበር ሀሳብ መሀል ላይ ገብታ ከብሩኬ የገልታ ላያዩ ነበረ። እና ከባድ ነው። ቤተሰብዬ ብቻ ሰላሙን ነው የምንመኝላቸው። እና በተረፈ ደግሞ ዛሬ ሀይሚዬ ነው ብሩኬ እንግዲህ ስያምሩ አይታቸው። ሀይሚዬ ደግሞ ዛሬ ቻይና መስላለች፣ ጸጉሯን እንደዚህ አድርጋ ከቅላቷ ጋር ቻይና ቁጭ መስላለች። ዛሬ ደግሞ እንዴት እንደምታምር እና ልጁን አስለፈለፉት። ልጁ ደግሞ እውነቷ ነው ያስፈራል፣ አቋቋሙ ራሱ ያስፈራል። እንዲህ ብሎ ደዚህ ብሎ ነው የቆመው ቤተሰብዬና ያስፈራ ነበር። አቋቋሙ ሀሚዬ ባትፈራ ይገርማል። አንዳንድ ጊዜ እኮ ያው ያው የራሷ ስሜት ስላላት ስለምትፈራ ይሆናል እንግዲህ። ልጁን ይቅርታ አይጠይቀኛልች ልጅ ግን ፕራንክ ነው ፕራንክ ነው ያደረጉት። በጣም ደስ የሚል ልጆች ናቸው። ቡራዬ ቁምጣውን ለብሰው የኔ ጌታ የኔ ጠምበለል ጠምበለል ብየሃለው። ቡራዬ አይስዌር ቱ ጋር ጠምበል በቃ ምትገርም በቃ እውነቴን ነው የምናገረው። ለጓደኞች ማት ጓደኞችን ለማስታረቅ ተፍ ተፍ የምትለው ባለፈው ኤፍሬም ቤት ሄደ ተፍ ተፍ ለነበረ አሁን ደግሞ ጓደኛ በጣም የምትወዱ ሀሰንን በጣም ከሚገባው በላይ ከማንም በላይ ሀሰንን በጣም ይወዷል። በጣም ነው የያዝነት። እኔ በነገራችን ላይ ሀሰን እውነቴን ነው የምናገረው፣ ያው እንትን ምንም ያሳዝነኛል። እግዚአብሔርን በጣም ነው ልቤን በቃ። እኔ እንጃ የሚበላኝ ለምን እንዱን አላውቅም። እኔ ውስጤን ነው ይበላኝ ሀሰን በቃ ብዙም ንግግር አይችልበትም። በቃ የሆነ ነገሩ ብቻ ያሳዝነኛል፣ ምን እንደሆነ አላውቅም። ብቻ ከማሄጋ ፍቅር ሆናችሁ እንድትመጡልን ነው የምንፈልገው መጥፎ መለያየት የሚባል ነገር በእናታችሁ እንዳተ እኔ በቃ እኔ ያስጠላኛል። እኔ ሀይሜና ብሩኬ እንደዚህን ነገር ብታወሩ እውነት እኛ በቃ እንጃ። ባለፈው ራሱ በጣም ነው ልባችን የተቃጠለው እና በጣም ደስ የሚል ጊዜ ነበረ። በሁለት ቤት ነው የመጡት፣ በሀሰንና በዚህ ልጅ ቤት ነው የመጡት። ዛሬ ቤታቸውን ሀይሚና ብሩኬ ክደዋል ማለት ነው። ክደው ወደ ሰው ቤት ነበር ዛሬ በዚህም በዛም እውነት በጣም ነው የምናመሰግናቸው እግዚአብሔርን። እንዲለብ ስለምታበረታቱ እግዚአብሔር ስጣችሁ። ሀሰንንም አበረታተው። ቡራዬ የኔ አንበሳ፣ አንበሳ እኮ ነው፣ አንተ አንበሳ። ሀይሚዬ የኔ ቆንጆ፣ እይታ እንዲኖርህ አለችው። እይታ እኮ ይኖርሃል፣ እንደዚህ ብሰራ አለችው። አያቸው፣ እይታ እይታ፣ ሁላችንም ነው። ምን አለ የኛንም እንደዚህ እይታችንን፣ እንደው ቡሩኬ ነው። አንድ ቀን እንኳን ብንገናኝ፣ እኔ አዲስ አበባ ቁጭ ብያ አብረን አፍንላቂጥ ቁጭ ብለን እኮ ነው የማንገናኘው አፍንላቂጥ ውስጥ ቁጭ ብለን ነው ማንገናኝ። የኛ እና እኔ ነብሩ ማለት ነው። በጣም የሚገርም ግን አንድ ቀን እንገናኝ፣ መገናኘታችን አይቀርም አንድ ቀን በአካል በአይነ ስጋ አብረን ስናወራ። ነሄ፣ ነሄ፣ ናማስቴ። ከአሁን በኋላ ደግሞ ወደ እንትን ነው የምገባው፣ ወደ ህንደኛ ህንደኛ ትንሽ ትንሽ ይችላል፣ እንደ ማርክ ማለት ነው። ለማንኛውም ወዳቸው ያ በግላ ቢግ ሪስፔክት እያልኩኝ ስለያችሁ በእምባ ነው እንግሊዝኛ ያላወራው። ዛሬ እንግዲህ ቁም ነገር ሳወራ እንግሊዝኛዎችን አላስገባቸውም፣ ስለዚህ ነው። እሺ ቁም ነገር ያወራን ቀን ደግሞ How are you doing? Everything okay? እንላቸዋለን። ማን ነው በተረፈ